ዛሬ የመንጫጫት ቀን ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የኒ ቻናል ተከታታይች ሰላማችሁ ይብዛልኝ። የኒ ውድ ቤተሰቦች ዛሬ ወሳኝ የሆነ ነገር እየመጥቻለሁ። ላይክ ሼር አድርጉ። ዛሬ ሀይሚዬ እንደ ዛተችው በተግባር አሳይታለች። ያው ትናንት በመስቀሉ ማለት በሰጠችው ስጦታ ብሩኬ የተበሳጭቶባት ነበረ። ነገር ግን ከዚህም በላይ ገና አስራለሁኝ ምናምን ብላ ያው ተበሳጭታም ዝታም ነበረ በንግግሯ በቁጣ መልኩ። እኔ ስለዚህ ለዋራ አይደለም የመጣሁት ዛሬ ዳኒ ምንድን ነው ይዞ የመጣው ቀለበት ከሆነ አሁን ይሄ በሀይሚ ቦታ ምናልባት ልክናት ያላቸው ሰዎች ልትኖሩ ትችላላችሁ። እኔ ልክናት አይደለም ምክንያቱም የብሩኬንና የሀይሚ መለየት ስለማልደግፈው አንድነታቸውን ስለምደግፈው ስለምፈልገውም፣ ልክናት እምለው ለማናደድ ያክል ከሆነ ችግር የለውም ትሄድበት። በተለይ ደግሞ አሉ እነዛ ሰላሳ ሁለት በጎች አሉ በሆነው ባልሆነው ነገር በቃ ተነስተው ስድብ ተነስተው የሆነ ነገር አሉ። ደግሞ አንዳንድ ጥቃቀኖች ጥቃቀን ኢቶብ የሚሰሩ ሴት ሆነው በሴት ልጅ ላይ በተለይ በሀይሚ ላይ አፋቸውን የሚከፍቱ አሉ ለእነሱን ለማቃጠል ግን ችግር የለውም ትሄድበት። ግን እኔ ማለትም ፈልገው ቡራ ከሶሴ ጋራ ከሶሴ ቡራ ከሶሴ ጋር ቢመጣ ይሄንን ነገር ቢያደርግ እንደው ተወቅሱታላችሁ ወይንስ ዝም ትላላችሁ? ይሄንን በስነ ስርዓት ኮመንት ላይ አስቀምጡ። እኔ አልዋሻችሁም፣ እወቅሰዋለሁኝ። ለምን ከተባለ ሶሴንም ቡራንም እወቅሳችኋለሁ። ለምን ልትሉ ስለምትችሉ ከወዲሁ ልመልስላችሁ። ብሩኬና ሶሲ ክሎዝ ፍሬንድ ነን ብለዋል። ብሩኬ ከሌላ ሴት ጋር ከመጣ አልወቅሰውም። አዎ እነዚያ ሰላሳ ሁለቱ እንዳወሩት ብሩኬ ከሌላ ሴት ከመጣ ከሶሲ ውጭ ችግር የለውም። እኔ ችግር የለም፣ አልወቅሰውም። የምሬን ነው ምላችሁ። ነገር ግን ከሶሲ ጋር ከመጣ ብሩኬ ተበላ። እኛ ብቻ ሳንሆን ሀይሚም የጠረጠረችው ነገር እውነት ነው ማለት ነው፣ እዚ ጋ ያስበላዋል። ስለዚህ ብሩኬ ላንተ ነው ይሄ፣ ምንም ነገር እንዳታደርግ፣ ከሶሲ ጋ እንዳትመጣ፣ ከሶሲ ጋ ቀለበትም እሚሆን ምንም ይሁን ምን ምንም ይዘህ እንዳትመጣ ዳን። ሀይሚ ይሄንን አደረገችው ብለህ ማለት ነው። ለምን? እውነቴን ነው ምልህ፣ ሀይሚ ጥርጣሬ ውስጥ ያስገባት ነገር እስከ ዛሬ ድረስ እስከዚህ ድረስ ስትጨቃጨቁ ጠባችሁ፣ እዚህ ደረጃ እንዲደርስ ያደረገው ነገር አሳማኝ ሆኖ ታገኘዋለች። እኔ ተመበላት በፊት ቀድሜ ልንገርህ ብዬ ነው አዎ፣ ከሌላ ሴት ጋር ከሆነ ግን ችግር የለብኝም። እኔ በበኩል አይቆረቆረኝም። ለምን ሀይሚ ያደረገችው ነገር እዚ ጋ ልክ አይደለማ፣ ስህተት ነው። ስህተትን በስህተት እንሸፉ ነው ከተባለ ብሩኬም ቢያደርግ ጥሩ ነው ከሌላ ሴት ጋር ነገር ግን በቃ እዚ ጋ ቢበቃ ደግሞ ጥሩ ነው። እዚ ጋ የዛሬ በዛሬው በዙ ቢያቤ ጋ ጥሩ ነው። ዳንኤል አደረግከው መልካምነት ጥሩ፣ እናመሰግናለን ግን ቢበቃና ልጆቹን ለቀቅ ብታደርጓቸው ጥሩ ነው። ነገር ግን ስራ ነው ብለን ስለተረዳንም ነው ዝም ያልነው፣ ጫና ያላበዛ ነው ለሚያልፍ ቀን የማያልፍ ቃላትን ከምንናገር ብለን አፋችንን ዘግተን የተቀመጥነው። ነገር ግን ለሚያልፍ ቀንም ቢሆን የማያልፍ ቃላትም ልንናገር እንችላለን፣ የማይሆኑ ቦታ ላይ ከተገኙ ማለት ነው። በተለይ ቡራ እኔ በጣም አስብበት። ለምን ደጋግማችሁ ስትናገሩ ነበረ። እኔና ሶሴ ክሎዝ ፍሬንድ ነን ብላችኋል። ክሎዝ ፍሬንድ ነን ብላችኋል። ስለዚህ ሀይሚ በዚህን ያክል ርቀት የምትሄደው ቡራ አንተን ለመፈታተን ነው እንጂ ጠልታህ አይደለም። በጣም ነው የምትወድክ። ጠልታ፣ አይደለም አንተን ለመፈታተን ነው። ምን ያክል ርቀት ከእሷ ጋር እንደምትጓዝ፣ ምን ያክል ቦታ እንዳለክ፣ ምን እንደምትል በቃ ሁሉን ነገር ለማጣራት ነው በዚህ ርቀት የምትሄደው። ሀይሚ ቀላል ሰው አደለች። ሆኖት ለመናገር ያክል ከባድ ሰው ነች። ህይወቷ አቃቃ ጨዋታ ምናምን እንደዚህ የተጉረፈረፈ ህይወት እንዲኖራት አትፈልግም። ሁሉን ነገር አጥርታ በስነ ስርዓት አሌለ ሁሉን መስመር መስመር መስመር መስመር አዝዛ ማለፍ ነው የምትፈልገው። ሶ ለዛ ነው ይህንን ነገር እያደረገች ያለችው። የኔ ወንድም ቡራ የዋህነትህ እዚች ጋር እንዳይጎዳክ ምንም። ሶሲ ራሱ ከዚህ በፊት ዳኒን ለመበቀል ብላ እንደዛ አይነት አልጋ ላይ ፕራንክ ሰርታቸዋል። አንተ እንስራ አላልካትም። ዛሬ ደግሞ አደፋፍራ እኔ እናንተ እነሱ እንዳናደዱን እንበቀል ቀለበት እናደርግ ብትልክ ኖበል በቃ ኖበል መበቀልም ከፈለገ ሀይሚን አንቆጣም፣ በሌላ ሴት ይዘመተክ ሌላ ጠንፌ ይዘመተ ተበቀል። ብንንጫጫም የሶሲን ያክል ግን አንንጫጫብህም። ይኸው ነው እንግዲህ የኔ ሀሳብ ነው ይሄ፣ እውነቴን ነው እምላችሁ ለምን እንደው ታውቃላችሁ፣ ምንድነው እነዚህ ልጆች ፉክክር ነው ያዙት። ሳየው ነገሩን ፈረሁኝ። ሁለቱም ሀይሚም ቡራም እል ውስጥ ናቸው። ደግሞ አንቺ አድርገሻል አንተ አድርገሃል ምናምን ይሆናል ሌለ ፉክክር ነው ያዙት። እርስ በራስ ጦርነት ነው ያዙት ሁለቱ ማለት ነው። አስታራቂ የተባሉ ትልልቅ ሰዎችም እዛ ጋር በአሽሙር ምናምን ነገር ብሩኬን ሀይሚን እየነቀፉ ነው ያሉት። ሰው ትልቅ ሰው ሆኖ እንደዚህ። እውነቴን ነው ውዶቼ፣ እኛ የማንጠብቃቸው ትልቅ ሰዎች ያስታርቃሉ ብለን የጠበቅናቸው ሰዎች ቁጭ ብሎ በአሽሙር ነው እየተሳደቡ ያሉት ብሩኬን እና ሀይሚን። በተለይ ደግሞ ሀይሚን ይሄ አስፈላጊ ነው ብላችሁ ትቀበላላችሁ? አስፈላጊ አይደለም። ስለዚህ ሀይሚዬ ደግሞ ስራ ነው፣ የስራ ሰው ናት። ታንጫጫቸው፣ ታንጫጫቸው ዳንሻ ደግሞ ቢጠበስም አይሸታትም። ስለምንተማመንባት እኮ ነው፣ ኩርት እኮ ስለምንልባት ነው፣ የሆነ ነገር ስታረግ ዝም የምንላት እንደዛ ነገር። ስለዚህ ይህንን ይመስላል ሀሳብ፣ አስተያየታችሁን በኮመንት አስቀምጡ።